ዛሬም ማሳያችሁ አሪፍ የሆነ የብር ማግኛ ዘዴ ነው። በመጀመሪያም ቴሌግራም ውስጥ ገቡና፣ ሰርች በተን ላይ አብርሃም ቴክ አስር ብላችሁ ሰርች ታደርጋላችሁ። አይሚን ዜሮ ሰባት። ከዛ በመቀጠል እዚህ ጋር እንደምታዩት አዲስ የቴሌግራም ቻናል ነው ሰብስክራይብ እያደረጋችሁ። እና በመቀጠል እዚጋ የምታዩት በወር አካባቢ ወደ አራት ሚሊዮን ይደረጋል ማለት ነው። እንደዚህ በመጀመሪያ ስትገቡ ሶስት ዶላር ይሰጣቸዋል እና ኢንቨስት በምታደርጉበት ሰዓት ኢንቨስት ያደረጋችሁ ሰው ሶስት ዶላር እና እናንተ ደግሞ አምስት ዶላር ታገኛላችሁ ማለት ነው። ግን በደንብ ከሰራ ነው ኢንቨስት ያደረጋችሁ ሰው የሚያገኘው። እና እንደምታዩት ወደዚህ አንድ ፓርት ወደዚህ ኮኔክት አድርጉታላችሁ እሱም ደግሞ ቀጣይ ማሳያችሁ ይሆናል ማለት ነው።